እንግዲህ የሰሞኑ ውጅብር ማለት ነው፣ የናሂና የናርዲ ጉዳይ ያው እንደምታዩት እንግዲህ ናሂ ትናንትና እውነቱን አውርቷል። ግን የመጀመሪያ ቀን ናርዲ የመጣችለት ማለት ነው፣ ወደ ናሂ ቤት። ለምንድን ነው ናሂ ብርጭቆ ከእጁ ላይ ወድቆ የተሰበረው? ለምን ሳያት መጀመሪያ ቀን ደነገጠ? አሁን ብዙ ሰዎችን ግራ ሲያጋባ የነበረው የብርጭቆ ጉዳይ ነው ማለት ነው። እና እኔ ራሱ በጣም ነው የገረመኝ። ብዙ ሰው ደግሞ ሌላውን እውነት መልሰክልናል። ለምንድን ለምንድ ነው የብርጭቆን ጉዳይ ያልመለስክልን? ለምን ደንግጠክ ከእጅክ ላይ ወደቀ? የብዙ ጥያቄ የኔም ነው ማለት ነው። ሰላም ጠነስጥልኝ እንዴት አላችሁ? የቲቲቱ ቤተሰቦቼ ሰላማችሁ ይብዛ። ሀገራች ኢትዮጵያን ሰላሟን ያብዛለን። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ለነባሮች በቀንነት መታችሁ ስለምታበረታተኝ ከልብ አመሰግናለሁ። ሰላማችሁን ያብዛልን። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ይሰውራችሁ። እንግዲህ ሰሞኑን በጣም ውዥብርብር ያለ ግራ የሚያጋባ እውነትና ውሸት መለየት ያቃተን እንግዲህ የኢትዮጵያ ዩቱበሮች ባለትዳሮች ላይ ያው መንፈስ ገብቷል፣ እንደሚታወቀው ማለት ነው። አንዱን ሳንጨርስ አንዱን ይዘውብን ይመጣሉ ማለት ነው። እና እንግዲህ ናሂ ላይ የመጣው ዱብዳ የናርዲ ጉዳይ ነበር ማለት ነው። ሁብዬም ግራ የተጋባችበት እንግዲህ። ናሂ አህቦ ጥፋተኛ ነው፣ ትልቅ ጥፋት አጥፍቷል። ግን እዛ ጋር ምንም ነገር ሳያጣሩ ኪራና ስራፌል ማለት ነው። ሁለት ወንድማማቾች መንትዮቹ ነበሩ ናርዲን ይዘዋት ወደ ቤት የሄዱት ግን ነገሩን ለሄሉ አስረድተው ሄሉም ስታየው እንግዲህ ይሄማ የወንድሜ ነው እውነቷን ነው ብላ እንግዲህ ወደ ቤት ነበር ይዘዋት የሄዱት ናርዲን ማለት ነው። በዛን ሰዓት ናሂና ሁብዬ ቁጭ ባሉበት ነው አይታችኋል ሱራፌልና ኪራ ሲገቡ ምንም አልደነገጠም ናርዲን ሲያይ ግን ብርጭቆን በቁሙ ነው የለቀቀው ይሄ እንግዲህ አንድ ትልቅ የሚያስጠራጠር ምስጢር ያላቸው ከዚህ በፊት ደግሞ ብዙ ታሪክ ያላቸው የሚያውቃት የሚተዋወቁ ነው ያስመሰለው ማለት ነው ጥፋቱ አሁን እዛ ጋር ነው እንግዲህ ሁብዬም ጠይቀሃለች ለምንድን ነው ታዲያ ደንግጣ ብርጭቆን የጣልከው ብላ ስትልቅ እንዴ ምንም ግንኙነት የለንም አላቃትም ግን ሰው አይደለው በቃ ደነገጥኩና ጣልኩኝ አለ ማለት ነውና የሆነ ኢንፎርሜሽን እንዳለክ ቢጤ ነበር ብርጭቆን ስትለቀ የነበረው እንግዲህ ሄሉም ብላለች እውነት ነው ወይ እውነት ነው ወይ ናሂ ምንድነው ያለው ነገር እያለች ነበር እንግዲህ ሄሉ መጀመሪያ ከሁብዬ ጎን ነበረች አሁን ላይ እንግዲህ ብዙ ሰው በጣም አፈርቢ አፈር ያስበላሽ እያላችሁ በጣም ኮሜንት ላይ ስስድቦት አይቻለሁኝ ማለት ነው። እና አይታችሁ ከሆነ ናርዲን ምንም ነገር እንዳትናገሪ ልለምንሽ፣ ናሂን ተሆነ ማየት የፈለግሽው ናሂን ተሆነ ማውራት የፈለግሽው እዚህ ውጪ ማግኘት ማውራት ትችያለሽ፣ እዛ ጋር ልጁ ትዳሩ አለ ይበተናል ብላ እንግዲህ እግሯ ላይ ጎንበስ ብላ ለምናት አለ ችግሯ ላይ ወድቃ ማለት ነው። እና ናርዲ በገባችበት ቤት በገባች ሰዓት እንግዲህ ያየችው ምንድን ነው የተላከላት የቤቱ ሶፋ አቀማመጥ ገብቷችኋል? እንግዲህ እሱ መረጃ እጇ ላይ ያለ ቪዲዮ አለ ማለት ነው። አስቡት፣ ናርዲ በቃ ልፋቴ ከንቱ አልቀረም የሁለት ዓመት ፍቅረኛዬን አገኘሁት ብላ ተደስታ ነበር የገባችው ከሁብዬ ጋር ምን እንደተፈጠረ አይታችኋል። አንቺ ሴትዮ ከባህሌ ላይ ዞር በይ ብላ ስትላት፣ እንግዲህ ሁብዬ ያው ናርዲም የምን ባል ነው የምትይው? ፍቅረኛዬ ነው የሁለት ዓመት ብላ ግግም ብላለች ማለት ነው። ቤቱ ይሄ ራሱ ነው የኔ ነው። ከቤቴ የት ነው ውጭ የምትይ? ከፈለግሽ አንቺ ውጭ ብላለች ማለት ነው። እንግዲህ ናሂ እውነቱን ሲያወራ እኔ እኮ ቤት የለኝም፣ በቤት ኪራይ ነው የምኖረው፣ ቤት ገዝቻ አላቅም ብሏል። አስቡት እንግዲህ ናርዲ ጭንቅላቷ ላይ ያቃጨለው እኔ በጣም ደግሞ እየገረመኝ ማለት ነው። ይሄ ናሂ ጓደኛ የምትባለው አረመኔ አረመኔ ማለት ነው። እና የሰውን ቤት እየቀረ በብዛት እንግዲህ አረብ ሀገር ያለን እህቶቻችን የምንበላው የምንታለለው በዚህ ነው። ናርዲ ለማታቀው ሰው ነው እንግዲህ ናሂ ነው ብላ በፍቅር ክንፍ ብላ የሁለት ዓመት ፍቅረኛዬን ላገባ ነው ብላ ነበር አመጣጧ ማለት ነው። እና ግን የተታለለችው በጓደኛው እንደሆነ ያው ናሂ ደርሶበታል አይደለም፣ ናርዲ ማለት ነው። እና ናርዲ በማታቀው ሰው ብትበላ ስንቶቻችን አለን ማለት ነው። በባህላችን ቤቴን እየሰራሁ ነው ሊያልቅ ደርሷል ፊኒሽንግ ላይ ነው ያለው። ይኸው አሁን እኮ እዚህ ጋር ደርሰዋል። ብር ላኪ ብር ላኪ እያሉ እንግዲህ የሌላ ሀብታም ቤት ፎቶ እያነሱ እየላኩ፣ ግን ወደ ኢትዮጵያ ስንገባ ምንም አይነት ቤት ሳናይ ወይ ከብራችን ወይ ከቤታችን ወይ ከባላችሁ ሳትሆኑ ስንቶቻችሁ ቤት ይቁጠረው ማለት ነው። እና ናርዲ ላይ እኔ አሁን ልፈርድ አይደለም ግን በፍየል ዘበን በግ የምትሆኑ እህቶቼ በጣም ነው የምትገርሙ በጣም ነው የምትገርሙት፣ ማለት ነው። በአሁን ሰዓት እንኳን ለማታውቁት ሰው እውነቴን ነው ለማቅ ለማቀው እንኳን እንደዚህ እንደበፊቱ አልክም። ለማቃቸው ለልጆቼ እንኳን እንደበፊቱ አልክም ማለት ነው። እና ለምን ትማራላችሁ እኮ ትምህርት ትወስዱበታላችሁ አላችሁ። ገብቷቸኋል። ይሄኔ ይሄ የናሂ ጓደኛ ናርዲን ብቻ ሳይሆን ስንት ናርዶችን ማለት ነው፣ ስንት የናርዲ መሰሎች እህቶቻችንን በዚህ አይነት ገንዘብ በልቷል። እንግዲህ የሰው ፎቶ እየተጠቀሙ የሰው ፎቶ ብቻ እየተጠቀሙ ማለት ነው፣ በተለያየ አካውንት እየላኩ የሁለት ዓመት ደሞዝ መብላት ማለት በጣም ከባድ ነው። አብሶ የእኛ አረብ ሀገር ብር የምትበሉ ወንዶች፣ እውነቴን ነው። ልክ እንዴት ነው እንዴት ነው ደም ደም ደም እሳት እሳት መጉረስ ትችላላችሁ እንደዛ ማለት ነው እና እውነቴን ነው አይጠቅምክም ይቺ ልጅ ብዙ ልፋት ለፍታበት ስላመጣች ማለት ነው ጥፋተኛ ብትሆንም ስራው እንዴት ተሰርቶ እንደሚመጣ እኔም ስለማውቀው ፔኑ ስለሚገባኝ በእውነት በአንድ ፊት አሳዝናኛለች በአንድ ፊት ደግሞ በጣም አናዳኛለች ናርዲ ማለት ነው ያናደደችኝ ምንም በማታቀው እንግዲህ በማያቀው የናሆም ትዳር መበጥበጡ እሱ አንድ ጥፋት ነው። እሷም እንግዲህ ባሌ ነው ፍቅረኛ ነው ላገባ ነው ብላ የተሳሳተ መረጃ ስለደረሳት፣ ናሂም ደግሞ እውነቱን መጀመሪያ ለሁብዬ ባለመናገሩ እሱም ትልቅ ጥፋት ሰርቷል፣ ትልቅ ጥፋት ሰርቷል ማለት ነው። ከሁብዬ ጎን ሆኖ እሷን ማጽናናት ነበረበት እንግዲህ ገና ለገና የማታቃትን በስሜ ተጭበርብራለች ብለክ ላየካት ለናርዲ የልጅ ክን እናት ነፍሰ ጥሯን ሁለት ነፍስ የሆነችውን የራስሽ ጉዳይ ነው እኔ የዚች ህይወት እንዲበላሽ አልፈልግም ብለክ እንግዲህ ወደ እሷ ነበረ የደገፍከው ማለት ነው። እና እዛ ጋር ደግሞ ሁብዬ ሁለት ነፍስናት ይሄንን ታሳቢ አላደረክም ማለት ነው ሁብዬ በጣም ያስለቅሳት ጉዳይ ይሄም ነው። ተስፋ ያስቆረጣት ማለት ነው እና ብዙ ጊዜ አይታችሁ ተሆነ ሁብዬ በሆነ ደንጋጣ ነገር ናት መሰለኝ። እና ብዙ ጊዜ ፌንት እንዲየሰራች ሲፕራንካቸው ላይ የሆነ ነገር ላይ እዩ ማለት ነው። ብቻ አሁንም እኔ ሁብዬ ታሳዝነኛለች፣ ለነፍስ ናት ማለት ነው እና ናሂ ትዳርክ እንዲሁ መፍረስ የለበት ለናርዲ እውነቷን እውነታውን ነግረካታል። እሷም እንግዲህ አላማዋ ምን እንደሆነ የራሷ ምርጫ ስለሆነ ምርጫውን እሷ ነች የምታውቀው። አንተ ግን ሁብዬን የአገር ሽማግሌ የሚሆን የሃይማኖት አባቶች የሚሆን አልቅሰክም፣ በቃ የፈለገ ነገርም ሆነክ ከሁብዬ ጋር መታረቅ አለብክ።